ሰላም ሰላም እንዴት ናችሁልኝ? ሰላም ናችሁ የአገሬ ልጆች? በልግ ያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ እንግዲህ ከመሸ ቤት የለውም ነበር። ከመሸ ስመጣ ውጭ ነበርን፣ አሁን ስምንመለስ፣ እኔ ደግሞ ቶሎ ብዬ ሃይሚን ነው የምፈልገው። ዛሬም ቪዲዮ ለቀዋል። በርግጥ ጠዋት አይቼ ነበር ቪዲዮዋቸውን ፖስት ያደረጉትን። አሁን ደግሞ ከመሸ መጥተውልናል። እየተዝናኑ ደስ ይላል በጣም ደስ በሚል ሁኔታ እየተዝናኑ ነው። ልክ ነው። የአበሻ ሾፌሮች አሉ እዛ። እኔም እንደሰማሁት አሁን እንኳን ከአመታቶች በፊት ነው እዛ የነበርኩት። እንደዚህ ብዙም እንትን አለም ነበር፣ ግን አሁን አዎ፣ ድሮ ቢሆን የአበሻ እንትኖች አሉ ሾፌሮች፣ እንደዚህ ቦታ ከፈለጉ ሰዎችን እየወሰዱም ያዝናኑ እንደዛ አግኝተናል ብለው እንግዲህ። ዛሬ ደግሞ ሄደዋል። ግን ዱባይ እንደ አውሮፓ ሆናለች እውነት። በጣም ደስ ይላል። ዛሬ ሄዱበት ቦታ ያው ዱባይ የሀብታም ሀገር ነች። እንግዲህ እዚህ ያሉትን መዝናኛዎች ነው ያየሁት በከፊል በረዶማ ቦታዎች ላይ ። እንግዲህ አገሪቷ ሞቃት ነች ዱባይ፣ ሳቃት በጣም ሙቀት ነው። አሁን ወተን አሁን እንደገና ገላ መታጠብ ነው። አሁን ወተን ገላ መታጠብ ነው። በጣም ሙቀት ነው። እና ግን ቆንጆ የመጫወቻ ቦታ አላቸው። እነሱ እየሳቁ እየተደሰቱ ሲዝናኑ በማየቴ ደስ ብሎኛል። ሌላው ደግሞ ያው ስለ መጀመሪያ ከመግባታቸው በፊት ሲናገሩ፣ ቆይ ወደ መጫወቻው ይሄዳለሁኝ። ግን ስለ ወር ግዴታ ስላወራ እንግዲህ እኔ በእርግጥ አስተያየቶቹን አላየውም፣ እንደዚህ አይነት ነገር አላየውም። ግን ከእነሱ አነጋገር ስረዳ ነካ ሀይሚም ደግሞ ለቃ ነበር፣ የሆነ ነገር እኔ እንጃ፣ ቃላቱ ብቻ ጠፋብኝ። አሁን ካላነበርኩት አይቻለሁ፣ የሆነ ለቃ ቲክቶክ ላይ ይሁን እንትን ላይ ትላንትና ለቃ ነበር። በዛ ነገር ነው። አንዳንዴ ባለባበሷት ትናገሯት አላቸው። አንዳንዴ ደግሞ አሁን ብሩክ ስለ ወራዊ ግዴታ የወራዊ ግዴታ እኮ የታወቀ ጉዳይ ነው። ባሎቻችን ናቸው የሚረዱን። የቅርብ በፊት እንግዲህ አሁን ከወላጆቻችን ጋር ስንኖር ወላጆቻችንና ልጆች ሆነን የሚነግሩን የሚያስረዱን እንዴት መጠንቀቅል እንዳለብን ምን ማድረግ እንዳለብን እንግዲህ የወር ግዴታችን ሲመጣ የሚያስተምሩን። አሁን ደግሞ ጓደኛ ጓደኞቻችንም የሴት ጓደኞችም የወንድ ጓደኛም ከሆነ አሁን ደግሞ አጠገባ ያለው እንግዲህ ብሩክ ሲያማት ዝም ብትል ባትናገር ይሄን ነገር ከፊቷ ያስታውቃል። ያማታል፣ ይቆርጣል። እንዲሁ መድኃኒት እንኳን ካልወሰድን አይተሆንም አደል? አንዳንዴ በጣም ኃይለኛ የሆነ የራስ መድኃኒት ስንወስድ ነው የሚተሆን። እንኳን ህመሙ ኃይለኛ ነው። እኔም ራሴ እንደዛ ነበርኩ። አቃለኝ እንደዛ ነኝ። እና በጣም ነው ሆሞ የሚያመው እና ይታወቅባታል። አሁን ደግሞ እሱ ከእሱ ጋር ተገጣጠመባት አብሮ ሊዝናኑ ነው። በዚህ ሳምንት አብረው ከሀገር የወጡት በዱባይ ያሉት እና አሁን ፊቷ ቅዝስ ሲል በሁኔቷ በአንዳንድ አንድ ነገር እኮ ሊያውቅ ይችላል። ስለዚህ ብትነግረውስ ምን ችግር አለው? ብትነግረው አጠገቧ ላለው ሰው መረዳት አለበት። ምክንያቱም ለሁላችንም አንድ አይነት ህመም አይደለም። ራሳቸው የሚያሟቸዋሉ፣ ሆዳቸው የሚቆርጣቸዋሉ፣ አንዳንዶቹ ደግሞ ምንም አይሰማቸዋሉ። እንዴ፣ ምንም ኮምፎርተብል የሆነ ነገር አይሰማንም ነው ፔሬድ ላይ ስንሆን አይደል? ስለዚህ ያንን ደግሞ ምንድን ያነጫነጭ፣ ምንነጫነጫለን ልክ እንደ እርግዝና ይሄም ነገር ያነጫንጫል እና ምክንያቱም በቃ የሆነ ደስ የማይል ስሜት ነው። እንደ ልባችን አንዝናና እንደ ልባችን አንሆንም፣ የሆነ በቃ ድብርት ነገር ነው የሚለን እና ትኩስ ትኩስ ነገሮች፣ የተለያዩ ነገሮች ያስፈልጋል። ለዚህም ደግሞ ብሩክ ቢያውቅ ምንም ችግር የለውም። እኔ እነሱ ከተናገሩት ተነስቼ ነው፣ በእርግጥ አልሰማሁም፣ አላየሁም ሌሎች ነገሮች እና ቢያውቅ ይሄን ነገር እናት አለው እህትም ያው የግዴታ ከእናት የተወለዱ ባይኖር እህቶች ቃላ አሉት ባጠገቡ፣ እና ያው ያክስት ልጅ ምንም ቢሆን አሉት። እንደገና በትምህርት ቤት እንማራለን ስለዚህ ጉዳይ ደግሞ እንደዛ። እሷ ቁዝም ስትል ስታዝን ስትከፋ፣ እንደ ልቧ ሳቱን ስትቀር ምንድን ነው ችግሩ ሊል ስለሚችል ያው እዛ ላይ መሆኗንማ አጠገባችን ለሆነ ያለ ጓደኛችን እነግራለን። አብሯት ያለው እሱ ነው። መናገር አለባት ማወቅ አለበት እሱ ምንም ችግር የለውም ይሄ እንኳን ወንድሞቻችን፣ እህቶቻችንን ጓደኞቻችን እየተናገርናል እንደ ሲያምን ዛሬ ስሜት የጥሩ አይደለም እንደዚህ ነው ምናምን እያለ ስለዚህ እሱ ቢያውቅ ቢናገር ምን ያውቅል እን አብሯት አድን እንዲ ያለው ችግሯን ሁሉ ማወቅ አለበት እንጂ መድኃኒትን ቢያስፈልጋት ማረፍን ቢያስፈልጋት ደግሞ ዝም ስትለው ሳትናገር ስትቀር፣ ፊቷ ላይ ደስታ ሳይ ሲቀር ለዛ ሁሉ እሱም ደግሞ ይሄን ነገር ቢናገር ምንም ችግር የለውም አያሳፍርም። ሌላው ደግሞ የተለያየ ሰዎች ዩቱብ ስትሰሩ፣ አንዳንድ ልጆች ስላለባበሷ ነው አስተያየት ላይ ነው መሰለኝ የሚያየሁት አላውቅም። ስላለባበሷ ይቺ ልጅ የፈለገችውን ትልበስ። ለምን በተለያየ አቅጣጫ ልትናገሯት ትፈልጋላችሁ? ወይም በግል የምታውቋት ሰዎች በግል አስተያየት ስጧት። ኢንስታግራም ላይ የምትገናኙ በዋትሳፕ የምታገኟት ልጆች ይሄ ይሄ ይሄ እንደዚህን አይነት ነገሮች ባታደርጊ ጥሩ ነው ብላችሁ ንገሩ እንጂ እዛ ሚዲያ ላይ አለባበስ ምንድን ነው? ያምራል። እኔ የትላንት ያየሁት ያምራል። በቃ እሷ ለምን ውፍራም ሰው እንዴት ነው ደስ የሚለው? በቃ ይሄ ቅጥነቷ ላይ ትንሽ ብጨምር ነው ደግሞ የድሮ ሰውነቷ እኮ ቆንጆ ነው። አሁን ነው እንግዲህ አዲስ አበባ ስትገባ የትምህርቱ ሀሳብ ይሆናል። የተለያየ ጭንቀትም ሊሆን ይችላል። አልተመቻትም ሊሆን ይችላል። በዛ ላይ ሲነጋገሩ ከብሩ ጋር ባለፈው ሲናገሩ እህላት በላም እንቅልፍ ለእረፍት ካልወሰደች ነው እንጂ ቀጥነቷ ደስ ይላል። በቃ በፊት የነበረችው ሀይሚ ልክ መጀመሪያ አካባቢ የነበረችው ሀይሚ ልክ እንደዛ በቃ የግዴታ መወፈር አለባት። እን የወፈረውም ለመግሳት ግራ ይገባዋል። ቀጭን ስንሆን መከራ፣ ወፍራም ስንሆን መከራ። እንደዛን አይነት ነገር ጥሩ አይደለም። ይች ልጅ የፈለገችው ልብስ ትልበስ። ልጅ ነች፣ ያምርባታል። በቃ ትንሽ ነው ሰውነት የሚያስፈልጋት፣ ያምርባታል። በቃ ፀጉርሽን እንደዚህ አርጊ ልብስሽን እና እኛ እየመረጥን ሁሉንም ነገር ለእሷ ሁል ጊዜ መናገር የለብንም ብዬ አስባለሁ። እንደገና ደግሞ ቀለበት አድርግላት፣ ቀለበት፣ ቀለበት ስፖንሰር እንሆናለን፣ በዚህ ወቱ እንደዚህ የምትሉ ልጆችም፣ ይሄም ትክክል አይደለም። ብሩክ ምን ሰዓት ቀለበትን ማድረግ እንዳለበት ራሱ ያውቃል። ህፃን ልጅ አደለም። አላማ ያለው ልጅ ነው። ብዙ ጊዜ ሲናገር ሰምታችሁታል ለእናቱ ብዙ ትልቅ ነገር ማድረግ ይፈልጋል። ይህን ደግሞ ጠንቅቃ ታውቃለች ሀይሚ። እነሱ ደግሞ ውስጥ ብዙ የሚነጋገሩት ነገር ይኖራሉ፣ ይተዋወቃሉ ስለ ሁሉም ነገር። እኛ ቀለበት አድርግ ብለነው በእኛ ግፊት አይደለም ቀለበት ማድረግ ያለበት። ዓላማቸውን ያሳኩ መጀመሪያ ልጆች ናቸው። ሁለቱ ይስሩ፣ ይለወጡ፣ ሰው የሆኑ መቼ እንደሆነ እኛ ነግረነው ሳይሆን ባለቤቱ ራሱ ራሱ ያ ቃል ቀለበት የልብ ቀለበት ራሱ እኮ ትልቅ ነገር ነው። የልብ ቃል ኪዳን አይበቃም እንዴ? ልቡን ከሰጣት እንደዚህ የሚያስፈልጋትን ነገር ሁሉ እያደረ ፍቅሩን በተለያየ መንገድ እየገለጸላት ነው። ለሷ መሆን የሚገባውን ልጁ እስከ ጥግ እየሄደ እየሆነላት ነው። የግዴታ ቀለበት ስላደረገ ቀለበት ያደረጉት ሴት ደረሱ። እንደው መንገድ እያዘጉ መኪና እያዘጉ ቀለበት ያደረጉት ራሱ የደረሱ እነዚህ። ልጆች አስተዋይ ልጅ ነው አምሮ ያለው ልጅ ነው። መቼ ማድረግ እንዳለበት ራሱ ያውቃል። ማስቸኮል የለም። በራሱ ገንዘብ በራሱ ጊዜ ራሱ ያደርጋል። እግዚአብሔር ጊዜው ሲደርስ ጊዜው ሲደርስ ይው የተነሱበትን እስቲ ደረጃ ይሁ መጀመሪያ የነበሩበትን ጓደኝነታቸው ሲል ሲጣሉ የሆነ ነገር ሲመጣ ፍራንክ ሲደራረጉ ሲጋጭ እያለ እያለ ው ከጀማቸው ከነሱ እንትን ው መተው አሁን ድባይ ደግሞ እየተዝናኑ ነው። ለሁሉም ጊዜ አለ ለሁሉም ጊዜ አለው ይላል መጽሐፍ ቅዱስ። ለሁሉም ጊዜ ያለው፣ መቸኮል አያስፈልግም። በጊዜው ሁሉም ነገር ይስተካከላል። እኛ መግፋት የለብንም። እነሱ መምከር በውስጥ ካልሆነ በስተቀር ብዬ ነው አስበው። ዛሬ ተዝናኖት መዝናኑት ደስ ብሎኛል። እንደ ኤሮፓ ሀገር ያሉ ነው የሚመስሉት። ይህ ወደ ላይ እንደዚህ የሚሄድ ነገር በእርግጥ በጣም ያስፈራል። እሷ ግን ጎበዝ ነች፣ አልፈራችም። ብሩክ ደግሞ እንደዚህ ነው። እንደ አውሮፓ የሚበርደው ያልከው በጣም በጣም በጣም ብርድ እኛ መጀመሪያ አካባቢ ልንለምደው ያልቻልነው እስካሁን ድረስ ከላይ ብርድ ሲሆን ከላይ ኮፍያችንን እጃችንን ሸፍነን በጓንት እግራችንን ቡትስ ጫማ አድርገን ካፖርታችንን አድርገን ሁሌ የምንሄደው አገር ቤት ያለመድነውን ነገር ነው። እዚህ እየለመድን ያለ ነው፣ ከብርዱ ጋር እየተዋህድን ያለ ነው። አሁን እያወቀን እየለመድን ሄድን እንጂ ብርዱ ቀላል መስሉሃል እንዴ? ቀላል አይደለም። እዚህም ያለው ለጠየቀው ጥያቄ ለተጠየቀው ኤሮፓማ ኃይለኛ ብርድ ነው ያለው። ግን ትለምደዋለ የኖርክ ስትሄድ። እንደውም ኢትዮጵያ ለክረምት ስንመጣ እዚህ ብርዱን ስለለመደ የኢትዮጵያ ብርድ ለእኛ ብርድ አይመስለንም። እና ብርድ አለ ግን ለምደነዋል። ከለመድከው ምን ሶኬ ብለህ ነው የምትሄደው? ልጆቹም አንተም ትለምዳለ። እንደውም ጥሩ መቆንጆ ቆንጆ እየተዝናናችሁ ነው። ጥሩ ጥሩ መጫወቻ አላቸው እንደ ኤሮፓ ደስ የሚል ጊዜ እያሳለፋችሁ ነው። ደስ ብሎናል። ዛሬም ስላሳያችሁን ነገር ጥሩ ነው። ተስማሙ። ስትነጫነጫን መቻል አለብህ። ይህ የሴቶች ነገር ነው፣ የሴቶች ጉዳይ ነው። እንዳላችሁት ጥሩ የሚገነባ አስተያየት ስጧቸው። ሁላችሁም የሚነቀፍ ነገር እየፈለጋችሁ አትንቀፏቸው፣ እባካችሁን። ለሚያደርጉት ነገር ደግሞ አታስቸኩሏቸው። ህይወት የራሳቸው ነው። እኔ ሰው አግቢ አግቢ ስላለኝ አይደለም ባሌን ያገባሁት። የራሱ ጊዜ ሲደርስ እነሱ ይጋባሉ። ቀለበትም ሰው ወትውቶት ሰው ስፖንሰር ሆኖ አይደለም ማድረግ ያለበት በራሳቸው ነገር፣ ሁሉም ውብ አድርጎ እግዚአብሔር ይሰራላቸዋል። መልካም ጊዜ ለነሱም ይሁንላቸው። ለናንተ መልካም ጊዜ ይሁን። ወዳችኋል።